እንኳን እንደና መጣችሁ ዛሬ በኢትዮጵያ የኢንሹራንስ ህግ ውስጥ ስለ አንድ ብዙ ጊዜ በግልጽ ስላልተቀመጠ ጉዳይ ነው የምናወራው ስለ ቅሪት ወይም ሳልቬጅ አዎ እንግዲህ ይህ ቅሪት የሚባለው ነገር በጣም አስፈላጊ ነው በተለይ የንብረት ጉዳት ሲደርስ ማን ምን ያህል ካሳ ያገኛል የተረፈው ነገርስ የማን ነው የሚለውን ይወስናል ማለት ነው በትክክል እኛም ያው በእጃችን ያሉ የሕግ ሰነዶችና የፍርድ ቤት ውሳኔዎችን እያየን ለምንድን ነው ይሄ ጉባኤ አስፈላጊ ሆነው ሕጉ ላይ ያለው ክፍተትስ ምንድን ነው የሚለውን ትንሽ በጥልቀት ለማየት እንሞክራለን። እውነት ነው። የሕጉ ዝርዝር ማብራሪያ ለመስጠት በተለይ በኢንሹራንስ ኮምፓኒዎችና በደንበኞች መካከል አንዳንዴ አለመግባባቶችን ይፈጥራል፣ ያው ግልጽ ስላልሆነ ማለት ነው። እሺ እስቲ መጀመሪያ ቅሪት ስንል ምን ማለታችን ነው? ምንጮቹ ላይ እንደተገለጸው የሆነ አደጋ ከደረሰ በኋላ ያ ንብረት መደበኛ አገልግሎቱን መስጠት ሲያቅጠው የሚቀረው አካል ነው አደል? ልክ ነው። ለምሳሌ የመኪና አደጋ ደርሶ የተጎዱት ክፍሎች ወይም ምናልባት መኪናው በሙሉ ከጥቅም ውጭ ከሆነ ያ የተረፈው ነገር በሙሉ ቅሪት ይባላል። እሺ፣ እዚህ ላይ ነው እንግዲህ ነጥቡ ያለው ምንጮቹ ቅሪት በመድን ህግ በዝምታ የታለፈ ጉዳይ ነው ይላሉ። ይሄ ዝምታ ምን ማለት ነው? ዝምታው ማለት ህጉ በግልጽ እንዲህ ነው የሚሆነው አይልም። ስለዚህ ፍርድ ቤቱ ሲወስኑ በአጠቃላይ የህግ መርሆዎች ነው የሚተረጎሙት። ይሄ ደግሞ ለክርክር በር ይከፍጣል ማለት ነው። በትክክል ለምሳሌ መኪና ተጎድኮ ኢንሹራንስ ኮምፓኒያው ይጠገናል ቢል፣ ባለቤቱ ደቦ አይጠገንም ይህ ከጥቅሙ ውጪ ነው ቢል የቅሪቱ ዋካ እንዴት ይወሰን? ማን ሲወስደው የሚለው ላይ በህግ ግልጽ ምላሽ ስለሌለ ውዝግብ ሊያስነሳ ይችላል። በጣም ጥሩ ነጥብ። እንግዲህ ወደ መጀመሪያው ሁኔታ ንምጣ፣ ንብረቱ ሙሉ በሙሉ ከወደመ ቶታሎስ፣ በዚህ ጊዜ ቅሪቱ ምን ይሆናል? ያው እዚህ ላይ ትንሽ ግልጽነት አለ። ምንጮቹም እንደሚሉት ኢንሹራንስ ሰጪው የሙሉ ውድመት ካሳ ከከፈለ ያ ቅሪት የኢንሹራንስ ሰጪውን ንብረት ነው የሚሆነው። ጠቅላላ ውድመት የደረሰበት ቅሬት ለኢንሹራንስ ሰጪው ይሰጣል ይላል። ለምን? ምን መርህ ላይ ተመሰርቶ ነው? በቃ ሁለት ዋና ዋና የኢንሹራንስ መርሆች አሉ። አንደኛው የተተኪነት ወይም ሰብሪጌሽን መርሆ ነው። ያው በንግድ ህጋችን አንቀጽ 683 ላይም አለው። ኢንሹራንስ ኩምፓኒያው ካሳውን ከከፈለ በኋላ በደንበኛው መብት ተክቶ፣ ለምሳሌ አደጋውን ያደረሰውን ሌላ ወገን መክሰስ ወይም ደግሞ የቅሪቱን ዋጋ መውሰድ ይችላል። ገባኝ ሁለተኛው ደግሞ የካሳ መርህ ወይም ኢንዴምኒቲ ፕሪንስፕል ነው። ይሄ ደግሞ ምንድን ነው? ኢንሹራንስ ገባ ሰው ከደረሰበት ኪሳራ በላይ ማትረፍ የለበት የሚል ነው። አሃ፣ ማለት ሙሉ ካሳ ከተከፈለውና ቅሪቱንም ከወሰደ በትክክል ከደረሰበት ኪሳራ በላይ ሊያገኝ ይችላል ማለት ነው። ስለዚህ ቅሪቱን ለኢንሹራንስ ሰጪው መስጠት ይህንን የኢንዴምኒቲ መርህ ያረጋግጣል ማለት ነው። በጣም ግልጽ ነው። እሺ፣ ንብረቱ ሙሉ በሙሉ ካልወደመና ሊጠገን የሚችል ከሆነስ ፓርሻል ሎስ፣ እዚህ ጋር ይመስለኛል ትንሽ ውዥንብሩ የሚበዛው ቅሪቱ አሁንም ዋጋ ሊኖረው ይችላል አደል? አዎ እውነት ነው። ያው በከፊል ውድመት ጊዜ ሁለት አማራጮች በብዛት አሉ። ምንጩም የቅሪቱ ዋጋ ከተገናዎች ሊቀነስ ወይም ቅሪቶች ሊመለሱ ይገባል ይላል። አንደኛው የቅሪቱ ግምታዊ ዋጋ አለ አደል? እሱን ከሚከፈለው የተገናዎች ላይ መቀነስ ነው። እሺ ሁለተኛው ደግሞ ቅሪቱን እንዳለ ለኢንሹራንስ ሰጪው መስጠት ነው። የትኛውም ቢሆን ዋናው ዓላማ ያው የካሳ መርህን ማክበር ነው። ሰውየው ከጉዳቱ በፊት ከነበረበት ሁኔታ እንዳይሻል ወይም እንዳይከፋ ማድረግ ነው። ግን የቅሪቱን ዋጋ መተመን ላይ መስማማት እኮ ከባድ ሊሆን ይችላል። በትክክል ዋናው ችግር እሱ ነው። የቅሪቱን ዋጋ ስንት ነው፣ ማን ይተም ነው የሚለው ላይ ብዙ ጊዜ ክርክር ይነሳ። እዚህ ላይ ነው የሕጉ ግልጽ አለመሆን ችግር የሚፈጥረው። በፍርድ ቤት ሂደቶችስ እንዴት ይታያል? ምንጮቹም እንደሚዩት ፍርድ ቤቶች ካሳ ሲወስኑ የቅሪቱን ጉዳይ ግምት ውስጥ ማስገባት አለባቸው። ፍርድ ቤት ቅሪቱ ለኢንሹራንስ ሰጪው እንዲሰጠው መውሰድ አለበት የሚል ነገርም አይቻለው ማይቻለሁ። አዎ ያው ፍርድ ቤቶች የካሳውን መጠኑን ሲወስኑ የቅሪቱን ነገር ማንሳት አለባቸው። የሚገርመው ደግሞ ኢንሹራንስ ሰጪው ቅሪቱን ሲጠይቅ እንደ ክርክር መከላከያ እንጂ እንደ ተቃራኒ ክስ ካውንተር ክሌም አይቆጠርም መባሉ ነው። ይህ ምን ማለት ነው? ለክርክሩ ቀላል ያደርገዋል? እንደ መከላከያ ነጥብ ሲቀርብ ሂደቱ ይቀላል። የተለየ ክስ መመስረት አይጠበቅበትም ማለት ነው። ከዚህ ባሻገር ግን ቅሪትን በተግባር የማስወገድ ጉዳዮችም አሉ። በተለይ ተሽከርካሪ ከሆነ ምን አይነት ተግባራዊ ጉዳዮች? ያው ለምሳሌ የተሽከርካሪ አዋጅ ቁጥር 868 2002 አለ አይደል? እሱ ላይ እንደተቀመጠው ባለቤትነት ለማስተላለፍ ወይም ከምዝገባ ለመሰረዝ መጀመሪያ እዳ የለሽነት ማረጋገጃ ያስፈልጋል። ክሊራንስ ማለት ነው። አዎ፣ ክሊራንስ እና ደግሞ መኪናው ሙሉ በሙሉ ከወደመ ከትራንስፖርት ባለስልጣን የምዝገባ ዝርዝር ውስጥ መሰረዝ አለበት። ይሄ ራሱ የሆነ ሂደት አለው። ጊዜና ወጪ የሚጠልቅ ማለት ነው። በትክክል ቅሪቱን የሚሸቱ ወኪሎችም ኃላፊነት አለባቸው። ለምሳሌ በመኪናው ላይ ቀረት ወይም ሌላ ዕዳ ካለ የመግለጽ ግዴታ አለባቸው። ዕዳ መኖሩን መግለጽ የተወካይ ግዴታ ነው ይለን ምንጩ። ይህ ሁሉ የሚያሳየው የህጉ ክፍተት በተግባር ላይ ብዙ ውስብስብ ነገሮችን እንደሚፈጥር ነው። ሌላው ነጥብ ደግሞ በፍታ ብሔር ኃላፊነት በቶርት ክሶች ጊዜም ለምሳሌ በሌላ ሰው ጥፋት ጉዳት ሲደርስብን የቅሪቱ ዋጋ ከሚሰተን የጉዳት ካሳ ላይ ይቀንሳል። ይህ በፍታብሔር ህጉ አንቀጽ 2090 እና 2091 ላይም ተደንግቋል። ልክ ነው። ከኢንሹራንስ ውጭም ቢሆን የቅሪቱ ዋጋ ግምት ውስጥ ይገባል ማለት ነው። እንግዲህ ጠቅለል ስናደርገው ይሄ ቅሪት የሚባለው ጽንሰ ሀሳብ በኢንሹራንስ ካሳ ክፍያ ላይ በጣም ትልቅ ሚና አለው። ነገር ግን በሀገራችን ህግ ውስጥ በቂ ግልጽነት ስለሌለው ለትርጉም ለክርክር ክፍት ነው ይህም በተለይ ለደንበኞች ጊዜና ወጪ ያስከተላል። በትክክል። በቃ አንድ ነጥብ ለማንሳት ይህንን የህግ ክፍተት አይተን፣ በተለይ በከፊል ውድመት ጊዜ የሚነሱትን ውዝግቦችን ለመቀነስ ምናልባት ኢንሹራንስ ሰጪዎችና ገዥዎች በውላቸው ላይ ስለ ቅሪት አያያዝና ዋጋ አተማመን የበለጠ ግልጽ የሆኑ አንቀጾችን ቢያስቀሙቱ ይህ መፍትሄ ሊሆን ይችላል ወይ? በጣም አስደሳች ጥያቄ ነው። ምናልባት ወደፊት ሊታሰብበት የሚገባው ጉዳይ ነው። ለአድማጮቻችንም ይህንን ያሰቡ እንዲቆዩ እንጋብዛለን።